ሁሉም ነገር እንዳለ ሆኖ የቃላት ሽንገላሽ ግን በየቀኑ እኔን እየጎዳይ ነው፣ ከልክም በላይ ይላል አፍቃሪው ኪራ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንደምናላችሁ ባላችሁበት ሰላማችሁ ይብዛ። ፅናት ድራማ ክፍል 59 እናም እንግዲህ መራዊት ያው ሁላችንም ተጨንቀን ነበረ ማለት ነው። መራዊት እንግዲህ ከህመሟ አገግማ ወደ ቤቷ በሰላም ገብታለች ማለት ነው። እናም እንግዲህ ቤተ ዘምር ሰብሰብ ብለው ያው ጥሩ ጊዜና አሪፍ ጊዜያቶችን እያሳለፉ ይገኛሉ። በዛ መሀል ግን የሆነውንና የተፈጠረውን ነገር በሙሉ ኪራም እንግዲህ ሁሉንም ነገር አውቆበት ደርሶበታል ማለት ነው። እንግዲህ ከባዱና በጣም አስጨናቂ የሆነው ነገር ያው የኪራ እናት የካንሰር ታማሚ መሆናቸው እሱ ብቻ ነው እንግዲህ አልተነገረው። ሌላውን ግን ሁሉንም ነገር ሀሴትም እንግዲህ በጻፈችለት ደብዳቤ ሁሉን ነገር ገልጻለት ነበር ሄደችው ማለት ነው። ያንን የማያውቀው ሄኖክ እራሱን መልካም ሰው አድርጎ ሀሴትን መጥፎ አድርጎ ነበረ ለኪራ በስልክ ሲያወራው የነበረው። ኪራም እንግዲህ ነገሩን ሁሉ ስለደረሰበት እሱም እንግዲህ ምንም ነገር ሳያስነቃ ነበረ እየጠበቀ የነበረው ካፌ። በዛ መሀል ግን እንግዲህ ለናሆም ነገረው ነገራቶችን በሙሉ፣ ምሩን ያገታትም እንግዲህ ሄኖክ እንደሆነ በደንብ አድርጎ ሲነግረው እንግዲህ ናሆም ያዙ ይልቀቁ ሲል ነበረ። ምንም ነገር እንዳታስነቃ አርፈ ተቀመጥ፣ ግን እዚህ ሲደርስ እንደ ሸክላ ነው ሴበር ብዛድግ የሚለቀው ሲባባሉም ነበረ። እናም እንግዲህ ሁለቱም ሄኖክን ለመደብደብ ካፌ እየጠበቁት ነበረ። ያው ቁልፍ አቀብለኝ በማለት ነበር ስልክ የተደወለለት። ከዛም በኋላ እንግዲህ ወደ ቤት ተመልሰው አይተናቸዋል ማለት ነው። ኪራ እጁን አንጠልጥሎ ወገቤ ጎኔ እያለ ምን ነው ምንነህ ነው ምን ተፈጥሮ ነው ሲሉትም ነበር። ሴቶች በአንድ በኩል ሰብሰብ ብለው እንግዲህ ሀሴት ለጽናት ምን እንዳደረገች እና ሄኖክ ለጽናት ምን እንደሚያስባት በደንብ አድርጋ በግልጽ እንግዲህ፣ ሀሴት ሳይሆን ያገተችኝ ሄኖክ ነው በማለት እንግዲህ ሄኖክ ሀሴትን አስገድዷት ልክ እንዳንቺ ቤቲ የእርቃን ፎቶ እንዳያዘችብሽ ሀሴትንም እንግዲህ እንደዛ ይዞባት እሷን እያስፈራራትና አድርጊ ተግብሪ የሚላትን ነገር እያስደረጋት ያለው በዛቻ ነው በማለት እንግዲህ ለጽናት ሲነግሯትም ነበረ። በዛ መሀል እንግዲህ መጥቶ ኪራ እንደው ምን ነው ግን አፍቃሪዎች ሽበዙት ሲልም ነበር። አንደኛውም አፍቃሪ አንደኛው የተማረከባት እሱ ራሱም ስለሆነ ብዙ ሰዎች እንግዲህ ፅናትን እንደሚወዷት እንግዲህ ኪራም ሲነግራት ነበረ ማለት ነው። በዛ መሀል ግን ያው ሁሉን ነገር ስላወቁ ያው ነገራቶቹን ሆኖም ግን ሄኖክና ሀሴት እንግዲህ ከዛ ቤት መሄዳቸው መልካም ነው። አሁን ላይ እንግዲህ ፅናትና ኪራ ናቸው አንድ ቤት ውስጥ የሚኖሩት። እናም እንግዲህ ፍቅራቸው ይመለስ ይሆን? ኪራ ግን በጣም አኩርፏታል፣ ተቀይሟታል። ነገራቶቹን ሁሉ በቃ ደብቃ ስለያዘችበት ስላልነገረችው እጅጉን በጣም ተቀይሟታል፣ አኩርፏታል። ይሄንን እንግዲህ ፍቅራቸውን ለመመለስ ደፋ ቀና እያለች የምትገኙ በአሁን ሰዓት ሰናይት ነች። ሰናይት እንግዲህ ኪራን አሁንም ለጽናት ያለው ስሜት ምን ያክል ነው፣ በማለትም እንግዲህ ለጽናት ጥሩ ስሜት አለ ወይ ብላም እንግዲህ ስትጠይቀውና ስታረጋግጥም ነበረ። ምን አይነት ጥያቄ ነው የሚጠይቀኝ? ምን ማለት ነው? ፍቅር እኮ ነው። ፍቅር በአንዴ እኮ ውልቅ ብሎ እንግዲህ ልንሸኘው አንችልም። ፍቅርን ደግሞ ስንወድ እኮ ከነ ድክመታቸው ከነ ሁለ ነገራቸው ነው። በማለት እንግዲህ ኪራ ጽናትን እንደሚወዳት በደንብ አርጎ ለሰኒ እንግዲህ አረጋግጦላታል ማለት ነው። ሰናይትም እንግዲህ ያደመጠችው እና የተረዳችው በነገሮቹ ነገር ግን በጣም እያናደደችው እንደሆነ ጽናት መስተካከል ካለባት እንግዲህ ተቆጫት ምከሪያትም ሲላት ነበረ። በዚህ ሁኔታ ግን በማገባት የምትገባቢ ከሆነ ግን እኔና እሷ አንድ ቤት የመቆየት ወድሉ የለንም ሲልም ነበረ። ይህንን እንግዲህ ከተል ብላ ሀሴትም ሰናይትም ስትጠይቀው ነበር፣ እንደምን ማለት ነው? እናንተ ቆይ የማትስማሙ ከሆነ በቃ መለያየት አለባችሁ ስትልም ነበረ ሰኒ ማለት ነው። ሰኒም እንግዲህ ኪራ መሆኑ አይቀርም። ወደዛው እየሄድን ነው እና ካልሆነ ካልሆነ ግን እኔ እሷን ቤቱን ልቀቂ የምልበት አእምሮም የለኝም። እኔ ቤቱን ለቃለሁ ሲልም ነበር። እንደምን ማለት ነው? ከቤት ወዴትም ልትሄድ የምትችለው አንተ ቤት እንትተክ በማለት እንግዲህ ሰናይት ስታናግረው ነበር። በዛ መሀል እንግዲህ እንደሚወዳትና እንደሚያፈቅራትም ጠይቃው ነግሯታል። እናም እንግዲህ ሰኒ እሷም ጋር ይሄ ስሜት አለ ብዬ እገምታለሁ ስትለው ምንድነው የምትገምቸው? የምታውቂው ነገር ካለሽ አሳውቅኝ ሲላትም ነበረ። መለስ ስትልና አይ እኔ ምንም አውቀው ታሪክ የለም ስትልም ነበር። ስለዚህ በሰው ስሜት ውስጥ እንግዲህ አውቃለሁ ብለሽ ስለ ጽናት ልትናገሪ አይገባም በማለትም እንግዲህ ኪራ እሺ፣ አባትስ ምን አሉ? ብላም ስጠይቀው ነበር። አባቴማ እንግዲህ ስለ ሀሴት በቃ ተዋት፣ ሌላ ፈልግልሃለሁ ብሎኛል። በእኔ በኩል መቼም አልተሳካልኝም በአባቴ በኩል የሚሳካልኝ ከሆነ በማለት እንግዲህ በአባቱ በኩል እጮኛ ይፈልጋል ማለት ነው ኪራ። እናም እንግዲህ አሁን ላይ ኪራ እጅግ በጣም ሰኒ፣ እንግዲህ እነሱ ቤትም ስታድር እንግዲህ ኪራና ጽናትን ለማቀራረብ በማለት አብረው እንዲተኙ የኪራ የሚተኛበት መኝታ ላይ እንግዲህ ሰኒ ተኝታ፣ አንተ ሂደህ ከጽናት ጋር ተኛ፣ እኔ ተኝቻለሁ አንዴ ከተኛ ሆኜ እንግዲህ እግሬ መሬት ከነካ እንቅልፌ ይጠፋል እቤት ሽሃቴጅም ብላችሁኝ እዚህም ደግሞ አላስተኛም፣ አትበሉኝ፣ አትቀስቅሱኝ ስትልም ነበረ ሰኒ ብልጧ። እናም እንግዲህ ጽናትና ኪራ እየተነጋገሩ ነው፣ ፍቅራቸው ይመለሳል። ነገር ግን ኪራ አሁን ላይ ሙዱ አልተስተካከለም፣ ምክንያቱም ብዙ ነገሮችን ደብቀውና ደጅ ስታጸናው ስለቆየ ተቀይሟታል፣ ጽናትን በጣም ነገር ግን እንደሚወዳት ደግሞ ሲናገር ያው ፍቅራቸው ተስፋ አለው ማለት ነው። በሌላ በኩል እንግዲህ መራዊት አማችሽ ትመጣለች ሲላትም ነበረ። እናም እንግዲህ መራዊት እጅግ በጣም ፈርታለች። ደስታም ፍርሃትም ይሰማኛል ስትልም ተናግራለች። ለምንድን ነው የምትፈሪው? ሲልም እንግዲህ ናሆም እናቴ ማለት በቃ እኔ ማለት ነኝ አላት። እናም በጣም ደስ የምትል ፈታ ያለች ዘና የምታደርግ እናት አለችን ልትፈሬት አይገባም፣ ሲልም እንግዲህ ተናግሯል። ንሩ ግን ቢሆንም በማለት በጣም ፈርታለች። ወይንም ሰራተኛ አይነች ብለክ ነገራት ስትልም ነበረ። እሱም እንግዲህ በሳቅ በታጀበ ካልሽ እንግዲህ የኪራና የፅናት ነገር ተደገመ ማለት ነው። እናቴ እንግዲህ አንድ ቆንጆ አምታ እንግዲህ እላይ ላይ ስትለጥፍ እንዳትናደጅ ሲላትም እንግዲህ ሲሳሳቁም ምን ማለት ነው በማለት እን ኮስተር ብላም ስታናግረው ነበረ ማለት ነው። ብቻ ግን መራዊትና ናሁም እጅግ በጣም ደስ የሚል የፍቅር ጊዜያቸውን እያጣጣሙ ይገኛሉ ማለት ነው። ኪራና ጽናት ደግሞ ያው ጊዜ ሊወስድበት ይችላል እንጂ ፍቅራቸው እንግዲህ ደግሞ አንዱ መቶ ካላደፈረሰባቸው ፍቅራቸው ይመለሳል የሚል ግምት አለን ማለት ነው። ውድና የተከበራችሁ አድማጭ ቤተሰብ እናንተስ ምን ተሰማችሁ? ምን አስተዋላችሁ? የጽናትና የኪራ ፍቅር እንዴት ይሆናል ቀጣይ የሚለውን ነገር እንግዲህ ምን ተገነዘባችሁ? ግምታችሁን፣ ሀሳብ አስተያየታችሁን ኮምንት ላይ አስቀምጡልኝ። እናም እንግዲህ አሁን ላይ ማንም ስለሌለ ሁለቱ ኪራና ጽናት ጥሩ ጊዜያቶችን ያሳልፉና ሁሉን ነገር እንግዲህ በፊት ያሳለፉትን መጥፎ የሚባሉ ጊዜያቶችን ዶሲያቸውን ይዘጉና በአዲስ ፍቅር አዲስ ምዕራፍ እንግዲህ ይጀምራሉ ብዬ ተስፋ አደርጋለሁ። ይህ የእኔ ግምት ነው። የእናንተስ ግምት ምን ይመስላል የሚለውን ነገር እንግዲህ ሁላችሁም ሀሳብ አስተያየታችሁን አስቀምጡ ማለት ነው። እናም እንግዲህ የኪራም አባት ከጽናት ጋር እንግዲህ ንግግር ሲያደርጉም ያው ኪራም ደርሶባል ነበር በዛ አጋጣሚ ነበረ ሀሴት ለእጮኝነት ለኪራ እንደመጣች ያወቀው የተነገረው ኪራን በነገሩ ሁሉ ያው ብዙም ባይመሰጥበትም ግን ተናዷል ስለደበቁት። ናሆን ምንም አንተ እንኳን እንድደብቀክ ሰምተ ትደብቀኛልክ ሲለውም ነበረ። በጣም የምትወዳት ፍቅረኛክ እንግዲህ ሚስት እያዘጋጀችልክ ነው ብዬ ብነግርክ ምን ያክል ሞራልክ እንደሚጎዳ ታውቀዋለክ ሲልም እንግዲህ ሲነግረው ነበር ናሆም ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ ጽናት ድራማ እንግዲህ አሁን ላይ ጽናትና ኪራ ተስፋ አላቸው የሚል ግምታለኝ። እናንተስ ምን ትገምታላችሁ? ምንም የሚይዛቸው ነገር ስለሌለ፣ ብቻቸውንም ስለሆኑ ፍቅራቸውን ያድሳሉ። ጽናትም እንግዲህ በፍቅር የምታየውንና የተሰቃየችለትን የተፈተነችበትን ኪራን በስተ መጨረሻም እንግዲህ የራሷ የልቧ ንጉስ አድርጋው እንደምትቀመጥ ምንም ጥርጥር የለኝም። ኪራም እንደዚሁ እንግዲህ ጽናት የልቡ ንግስት አድርጓት ጥሩ ጊዜና በጥሩ ፍቅር እንደሚኖሩ ግምቱ አለኝ ማለት ነው። ይህን እንግዲህ ወደፊት የምናይ ይሆናል ብዬ የኔ ግምት ነው። የእናንተስ ምን ይመስላል የሚለውን ነገር ሁላችሁም ሀሳብ አስተያየታችን አስቀምጡ። ባይ ባይ።